እናሁን ህዋ መሬትን ያመናት የተሸከመው ውሃ እንደሆነ አይምሯችን ስለማያውቀው ነው። ጠጠር የሚያሰጥም ውሃ መሬትን ከናውለንተና መሸከም ከቻለ ህዋውም አውሮፕላን መሸከም ይችላል ብሎ ማመን አቅቶን ነው። ሰው የሚፈራው ለት የፈራው ነው። ምድርን በውሃ ላይ አጸና ታች አንዱን ደሞ ለምድር እንደ መቀነት አስታጠቃት። ምድርን በውጭ በኩል ሲመለከቷት ደብተራ ኦሪትን ትመስላለች ይላሉ አባቶቻችን። ምድርን የበቃ ሰው ያያታል፣ ያልበቃ ሰው አያያት። ምድርን ግን በውጭ ሆኖ የበቃ ሰው በውስጥ እንዳለ ውጭዋን ዙሪያዋን ቢያያት ደብተራ ኦሪትን ትመስላለች። ድንኳኒቱ የደብተራ ኦሪት ፀራርያምን መስላ ሙሴ የሚያስታጥቃት የክብር ጌጦች ነበሩ እና ምድር እንደዚህ አድርጎ አስጊጦ ነው የፈጠራት ለምድር አስታጠቃት ውቅያኖስን ማለት ነው። ይሄንን አድርጎ በዚህ ዓለም ግን የቀረው እኛ የምንጠቀምበት ውሃ ሰዎች እቃ አጥበው ውሃውን ሲደፉት በጠርዙ እንደሚቀረው እንደ ጥቂት ውሃ ያለ ነው ይላል። እግዚአብሔር ሌላውን ውሃ አስወግዶታል። ለምንድን ነው ሲባል ምድር ማብቀል እንድትችል ነው። ምድር ማብቀል እንድትችል እግዚአብሔር ምን አደረገ? ውሃውን ሰበሰበ። ውሃ የተኛበት መሬት አያበቅልምና ውሃ የተኛበት። ከዚያ በኋላ ረቡዕ ምን አለ? ለታብቁል ምድር ምድር ታብቀላል። የዚያን ጊዜ ጽጌያቱ፣ አበቦች፣ ዛፎች፣ አዝሬት፣ አትክልት በሙሉ ምን አደርግላት? አበቀልላት አላችሁ። ምድርን በአበቦች ሸለመ። አሁን ምድር ሰውን ነው የምትመስለው። አጥንት አላት። አለት ምንድናት? አጥንቷ ነው ይላሉ አባቶቻችን የዛፎች ስር ደግሞ እንደኛ ደም ስሯ ነው የመሬት ይላሉ አባቶቻችን ሲተረጉሙ። የዛፎች ስር የደም ስሯ ማለት ነው። ሰው የደም ስሩ ሲቆረጥ ወይም እናንተ የደም ቧንቧ የምትሉት ማለት ነው፣ እሱ ሲቆረጥ እንደሚሞተው ሁሉ ዛፍም ለመሬት ሕይወቷ ነው ብሎ አባቶቻችን ይናገራሉ። አጥንቷ ደግሞ አለቱ ነው። ከዚያ ደግሞ ደሟ ደግሞ ውሃ ነው፣ ፀጉሯ ደግሞ ሳር ነው ይላሉ አባቶቻችን። እና መሬት የሰው ወኪል ናት። ሰውን በምድር ነው ያስረዳው። ብንኮራ ብንኮራ እንደዚች ምድር እኮ ናችሁ ለማለት ነው። ለምን የምትታበዩት? ምድር እኮ ናችሁ። እናንተም አጥንት አጥንት ናችሁ፣ እሷም አጥንት አላት። እናንተም ደም አላችሁ፣ እሷም ውሃ አላት። እናንተም ደም ስራ አላችሁ፣ እሷም ስሮች አላት። እናንተ ፀጉር አላችሁ፣ እሷም ደግሞ ሳር አላት፤ ለማለት ነው። ክብር ካላችሁ ግን መሬት ለመሥዋዕት የሚሆን ፍሬን ታፈራለች። እናንተም ካፈራችሁ ትከበራላችሁ ለማለት ነው። ካፈራችሁ ትከበራላችሁ። ካዲያ ውሃውን መሬት እንድታበቅል ውሃውን አስቀድሞ የሰበሰበላትና ያደረቀላት ኃጢአት፣ የተኛበት ሰውነት የምግባር ፍሬ ሊያፈራ አይችልም። ውሃ የተኛበት ሰውነት ምንድን ነው የሚያበቅለው? ውሃ የተኛበት መሬት የማይረቡት ተሐዋሰያንን ትሎችን፣ ምኖችን ነው የሚያበቅለው ኃጢአት ሳይናዘዙት ረጅም ጊዜ ከሰውነቱ ላይ የተኛበት ሰው ተንኮል ብቻ ነው። ከአእምሮ የሚገኝ ተንኮል ብቻ ስድብ ብቻ ነው የሚገኝ እንዲ ኳ ይድረስ ነው። ሰው እኮ ምን ልሳደብ ብሎ እኮ ሲያቅድ የሚያደርሰዋል። አይገርማችሁ? ምን ልሳደብ ብሎ ሲያቅድ የሚያደርሰዋል። ምን ልሳደብ፣ ምን ልናገር እንዲህ ሰሞኑን ደግሞ እስቲ በምን ልበጥበጥ የሚል ሰው እንዴው ግርም እኮ ነው እናንተ፣ ሰላም የሌለው ሰው ማለት ምክንያቱም ምንድን ነው ውሃው ለረጅም ጊዜ እሱ ላይ ስለተኛበት። ማለት ውሃው ለረጅም ጊዜ ለዘመናት ኃጢያትና የኃጢያትና የተንኮል ውሃ የተኛበት ሰው ትሎችን ነው የሚያበቅለው። አዝሪት አበባ አይገኝበትም፣ ፍሬ አይገኝበትም፣ ፍሬ የለውም። ምን ጊዜም ዱላ ነገር መዝራት ነገር ስራ፣ ጸብ፣ ክርክር፣ ነቀፋ ሐሜት፣ ተንኮል ነው የሚናገረው። ማለት የክርስቶስ ልጆች በጭምትነታቸው ሲታወቁ፣ የዲያብሎስ ልጆች በብኩንነታቸው ነው የሚታወቁት። ብኩን ናቸው፣ ህድአት የላቸው፣ ሁሉን ነው የሚነኩት፣ ማይነኩት የሌላቸው ማለት። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄን ነው ይሄን፣ አበቀለ። አሁን ምን ቀረ? ለዚህ ዓለም የሚያስፈልጋል፣ ብርሃን እግዚአብሔር ለአብርሁ ብርሃናት ውስጥ ጠፈረ ሰማይ አለ። መሬትን ከፈጠረ በኋላ ዘሩን አትክልቱን ከተካ በኋላ በሰማይ ላይ ብርሃናት ያብሩ አለ። በሰማይ ላይ ብርሃናት ያብሩ ሲል ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። ፀሐይ በሙቀትም ተበረታለች፣ በብርሃንም ተበረታለች። ጨረቃ በብርሃን ከፀሐይ ታንሳለች ኮከብ ከጨረቃ በብርሃን ታንሳለች፣ ያንሳል አንዱ ኮከብ ደግሞ ከሌላው ኮከብ ኮከብ እምኮከብ ይኄይስ ክብሩ እምክብረ ኮከብ ክብረ ኮከብ ይኄይስ። ከአንድ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ይላል ቅዱስ ጳውሎስ። ከኮከብ ኮከብ ይበልጣል። ይህንን አባቶቻችን በብዙ ወገን ተርጉሞታል። አንድ ሁለቱን ልንገር። አንደኛው ሰማይ የተባለች ቤተ ክርስቲያን ናት። እስኪ በሉ ሰማይ ማናት ንገሩኝ፣ ማናት? በጣም ጥሩ። ለምን ሲባል ሰማይ ለምን የተባለችው? ሰማይ ሲባል የእግዚአብሔር መንግስት ስለሆነች ነው። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን ሰማይ። ታስታውሱት እንደሆነ መጽሐፍ ቅዱስ ታነቡ እንደሆነ የኔ መንግስት ከዚህ ዓለም አይደለችም። ይሄን ጥቅስ እንግዳችሁ አይደለመችም ታውቁታላችሁ። የኔ መንግስት ከዚህ ዓለም አይደረችም ዮሐንስ ወንጌል ምዕራፍ 18 ላይ ጲላጦስ አንተ የአይሁድ ንጉስ ነህ አለው። አይ አንተ ትቤ አንተ ነህ እንደዚያ የምትለኝ። ምን ማለቱ ነው? ጌታ አይሁድ በጣም አይሁድ ይሁዳ የምትባለው በተለይ ኢየሩሳሌም አካባቢ ሰማርያንም ሳይጨምር ነው፣ በተለይ በሁሉ ኪዳን አጠራር እና የአንዲት አውራጃ ንጉስ የምታደርገኝ አንተ ነህ ማለቱ ነው። አንተ ነህ እንዴት የዚህች ብቻ ምመስል ለአንተ ነው እኔ አይደለሁም። መንግስቴስ የኮነትም ዝንቱ ዓለም የእኔ መንግስት ከዚህ ዓለም አይደለችም ማለት የዚህ ዓለም ሰው አይሽራትም የዚህ ዓለም ሰው አይሽራትም ምስጢሩ ግን ይላሉ መንግስት የተባለች የእግዚአብሔር መንግስት የምትባል ቤተክርስቲያን ናት መንግስቴ ከዚህ ዓለም አይደለችም ያለው ቤተክርስቲያኔ ምድራዊት አይደለችም ማለት ነው ቅድስት እናታችን ኦርቶዶክሳዊት ተዋህዶ ቤተክርስቲያን በዘመናት በሚፈጸሙ ችግሮች ሁሉ መሃል። ሳትጠፋ የምትኖርበት ምክንያት የእግዚአብሔር መንግስት ስለሆነች ነው እንዲያውም እግዚአብሔር በቤተ ክርስቲያን ላይ ዲያብሎስ የሚያመጣውን ሁሉ የችግር አይነት ዲያብሎስ ያለውን ችግር ሁሉ እስኪጨርስ ድረስ እግዚአብሔር ዝም የሚለው የእግዚአብሔር አሸናፊነትና መንግስት ከዲያብሎስ ኃይል ሁሉ በላይ ሆኖ ቤተ ክርስቲያን እንደሚጠብቃት ለማስተማር አሁን ዲያብሎስ ቤተክርስቲያን ለመፈተን ያልተጠቀመው ውስጥ ያላለቀበት ምን አለ? ፖለቲካን ይጠቀማል፣ ገንዘብን ይጠቀማል፣ ዝሙትን ይጠቀማል፣ ፍልስፍናን ይጠቀማል። ሁሉንም ተጠቅሞ ቤተክርስቲያንን ይጎዳታል። የዲያብሎስ እስከ ዛሬ ድረስ ዲያብሎስ አለው ከሚባለው መሳሪያ ወደ ቤተክርስቲያን ያልተጠቀመው ምንም የለም። ግን እግዚአብሔር ያን ሁሉ ነገር ሲደረግ ለቤተክርስቲያን ዝም የሚለው ቤተክርስቲያን ከዲያብሎስ አቅም በላይ ሆና እንደምትኖር ለልጆቹም ለመንገር ተስፋችን እንድናውቅ ለዲያብሎስም ደግሞ አቅሙን እንዲያውቅ ለማድረግ ነው። ስለዚህ ቤተክርስቲያን ክርስቲያን የእግዚአብሔር መንግስት ትባላለች። የእግዚአብሔር መንግስት ታዲያ በዚህ ሰማይ ላይ ሰማይ የተባለች ሰማያዊት ስለሆነች ነው። ዛሬ ነው ያደርገውና ዱሮ ዱሮ ቤተ ክርስቲያኑ ሩጦ የገባ ሰው አይታሰርም ማለ ታሰራል? አይታሰርም፣ አይ አይታሰርም ዛሬ ለምድሮ ቤተክርስቲያን ልጦ የገባ ሰው የማይታደር የእግዚአብሔር መንግስት ናት። ቤተክርስቲያን የእግዚአብሔር መንግስት ስለሆነ ጭ ጌታችን ሉቃስ 17 ቁጥር 21 ላይ ናያ መንግስት እግዚአብሔር ማይከል ክሙ የእግዚአብሔር መንግስት በመካከላችሁ ናት ያለ፣ ያቺ በመካከላችን ያለችው የእግዚአብሔር መንግስት ቤተክርስቲያን ናት። መንግስት ሰማያት ሩጣ በዚያ ማዶ እግር ኑሯት ክንፍኑሯት በር አትመጣም። የእግዚአብሔር መንግስት በመካከላችሁ ናት ያለ ምን ጌት አለች። የእግዚአብሔር መንግስት አንዲቱ መንግስቱ ቤተክርስቲያን ነው። በዚች ቤተክርስቲያን ላይ እንዲያበሩ የተፈቀደላቸው እነማን ናቸው ሲባል ፀሐይ ራሱ ኢየሱስ ክርስቶስ፣ ጨረቃ ቤተክርስቲያን ራሷ ደግሞ መልሳ ማለት ነው ራሷ መልሳ፣ ከዋክብት ሰማይታት ናቸው። አሁን ምሳሌ ሲያዛውሩ ነው። ቤተክርስቲያን ሰማይ ስትሆን ፀሐይ ኢየሱስ ክርስቶስ ይሆናል፣ ጨረቃ እመቤታችን ትሆናለች። ከዋክብት ሰማይታት ይሆናሉ። በዚች ቤተ ክርስቲያን ውስጥ ሁሉም እንዲያበሩ ተፈቅዶላቸዋል። ሁሉም እንዲያበሩ በሰማይ ላይ ፀሐይም ተፈቅዶላታል፣ ጨረቃም ተፈቅዶላታል፣ ከዋክብትም ተፈቅዶላቸዋል። በቤተ ክርስቲያን ክርስቶስ ያበራል፣ እናቱም ታበራለች፣ ቅዱሳንም ያበራሉ። ልብ ብላችሁ ስሙ። በቤተ ክርስቲያን እግዚአብሔር ያበራል፣ ድንግል ማርያም ታበራለች፣ ቅዱሳን ያበራሉ። ብርሃናችን ግን አንድ ነው። አሁን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ እናመልከዋለን። መድኃኒ ያለምን ድንግል ማርያምን ሰአሊለነ ቅድስት እንላታለን። ስዕሏን እንስላለን። ታምሯን እናነባለን። ቅዱሳንን እንሰግድላቸዋል ከዚያ በኋላ አንዱ አንዱ መንገደኛ ይመጣና ኦ ሲቀላቅሉት ይላል። ክርስቶስም እናቱም ቅዱሳንም በአንዲት ቤተክርስቲያን ውስጥ ይኖራሉ፣ ይመሰገናሉ። እኛ ዝም ብለን ከጥጃ ይባስን አይደለም። ፈጣሪያችን በፈጣሪነቱ መድኃኔዓለም የእምነታችን እራስ ብለን የምናመልከው እሱ፣ እናቱን ግን የእግዚአብሔር እናት ብለን ሰዓሊተ ምሕረት ብለን የመጨረሻ የምንሰጣት የታመነች የምሕረት እናት ነው የምንላት። ወይ ሰው ቁርሱን በልቶ ምሳውን በልቶ እንዲያ እንዲያ ብሎ ጠጥቶ መልቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክና ታጸልይላችሁ ይላል። ነውር እኮ ነው። እና ኧረ ተው፣ በሕግ አምላክ፣ ነውር እኮ ነው። በእውነቱ ማለት በጣም ነውር ነው። ሀፍረተ ቢስ መሆን ማለት ሀፍረተ ቢስ በሆነ በእውነት ማለት ሰው ቢያንስ እኮ ይኸውላችሁ፣ ወይ ማወቅ አለበት። ካወቀ ደግሞ ካላወቀ ደግሞ ቢያንስ መጠየቅ አለበት። ካልጠየቀ ቢያንስ እንዴት አያፍርም? ማፈር እኮ ትልቅ ነገር ነው። በእውነቱ ደግሞ በወንጌል አላፍርም ሊለኝ ይሆናል። ነገ ደግሞ ነው ወንጌል እንደዚህ ወንጌል ሰው መናቅ እንኳንስ ድንግል ማርያምን ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ አንድ ላይ እንዲህ ነው የሚለው ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው ማንም ሰው ባልንጀራው ከሱ እንዲሻል ይሄን ሊቁጠር ነው የሚለው እኛ እናቱንም እናውቅበታለን ማመስገን እሱንም እናውቃለን፣ እናመልከዋለን። ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን። የአምላክ እናት ናት። ለእሷ ስንሰግድ ለእሷ ስንሰግድ እናታችን፣ ለእሱ ስንሰግድ አምላካችን፣ ለቅዱሳን ስንሰግድ ረዳቶቻችን ብለን ነው። ሰማይ የተባለ የእኛ ልብ ነው። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለች ቤተክርስቲያን ናት። ቤተክርስቲያን ናት። ከዋክብት የተማሉ ሰማይታት ናቸው። ሰማይ የተባለ የኛ ልብ ነው። በሰማይ ላይ ሶስቱ ያብሩ ማለት በክርስቲያኖች ልብ የክርስቶስ ልብ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር መኖር አለበት። የክርስቶስን ፍቅር መኖር አለበት። የቅዱሳን ፍቅርም መኖር አለበት። የቤተ ክርስቲያን ፍቅር መኖር አለበት። ይሄን ነው ሰማይ የምንለው ልብ ይሉታል። ይሄን ልብ የሚባለው ይሄን ቅዱስ ወይ ግል ቅዱስ ጳውሎስ እኮ የ የተሰሎንቄ ሰዎች ምን እንዳላቸው፣ ፍሰሙ እናንተ የተሰሎንቄ ሰዎች የመመኪያዬ ዘውድ ናችሁ፣ ነው የሚላቸው። የተሰሎንቄ ሰዎች ለቅዱስ ጳውሎስ የመመኪያው ዘውድ ከተባሉ፣ አክሊለ ምክነ ብላት፣ ምንድነው ነውሩ? የመመኪያዬ ዘውድ ድንግል ማርያም ብላት፣ ምንድን ነው ነውሩ? መመኪያዬ፣ ጋሻ የምነች፣ ክብር የምነች ብላት፣ ለእኔ ነው የምትበዛብኝ እንጂ ለእሷስ አያንስባት? የሚያንስብን የሚበዛብን ለኛው ነው። በእውነቱ ደግሞ እኮ ትቢታችን እኮ አምላክ እናቴ ብሏት እሷ አኳን ኧረ፣ እኔ እሱ እናቴ ባለበት እናንተ ሃጢያተኞች ልጄ እናቴ እንድትሉ አልፈልግም። እሷ አኳን አላለችም። እሷ ያላለችው ደግሞ እኛ ተገልብጠን። እኔ ሁልጊዜ የምናገረው አንድ ቃላ ላይ ልድገመው ደስ ስለሚለኝ ሲራክ እንዲህ ይላል። ሶስት አይነት ሰዎች ነፍሴን አበሳጯት ይላል፣ ሴሰኛ ሽማግሌ፣ ትቢተኛ ድሃና ንፉግ ባለጸጋ በጣም ንፉግ ባለጸጋ ሲያሰኛ ሽማግሌ እንደው ወጣቱም አልተፈቀደለትም። እንደው ቢያንስ እሱ ስጋዋሽ ነው። አሁን ሽማግሌው ምን ብለ ነው ነው አርፈም አትቀመጥ። ይሄ እንደዚህም ትቢተኛ ዳ ደግሞ የለውም ደግሞ ትቢቱ ደግሞ እንዳውራ ዶሮ ያለ ማለት ነው። እንደው እኮ የሌለቱ እንደው የሌለውን ማለት ነው። የሌለውን አታውቀው ወዴት ነው እንደው ሰው ሄዶ ሰው ሄዶ እኔና ድንግል ማርያም እኩል ነን ሊል የሚችለው የለም። ኮከብን ኮከብ ይኄይስ በክብሩ ኮከብ ከኮከብ ይበልጣል፣ አንዱ ከአንዱ ይበልጣል። እንኳን ከድንግል ማርያም እኛም እንኳን እኔ ከገሌ ጋር እኩል ነኝ ማለት ኢ ክርስቲያናዊነት ነው፣ ኢ ወንጌላዊነት ነው፣ ኢ መጽሐፍ ቅዱሳዊነት ነው። እንዲያውም ምንድን ነው ያለው ጌታችን ኢየሱስ ክርስቶስ እስመ አብ ያብየኒ፣ አብ ይበልጠኛል ያለውን ቃል ሊቃውንቱ ሲተረጉሙት አብ ይበልጠኛል ያለ አብ ወልድን የሚበልጠው ሆኖ ሳይሆን ለአርአያነት ስለሚመጣ ስለመጣ እናንተም እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ ለማለት ነው ብሎ ነው የሚተረጉሙት። እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ። ጭራሽ እበልጣለሁ እንኳን እኩል ነኝ ይበልጠኛል አለ ማለት እራሱ ክህደት ነው፣ ነውር ነው። ማንም አላደረገውም። ይሄን ሐዋርያት አላደረጉትም። ኮከብ እንኮከብ ሰው ሰማይ ሚልጽ እኛ የምናውቀው ሰማይ ፀሐይ ያለው ጨረቃ ያለው ኮከብ ያለው ነው። እኛ የምናውቀው የክርስትና ልብ ክርስቶስ ያለው ማርያምም ያለችው ቅዱሳንም ያሉት ነው። ይሄ ግን ባዶ ቀፎ ነው፣ ጨለማ ነው፣ ብርሃን ያልተሳለበት ሰማይ ማለት ውሃ ብቻ የሆነ ማለት ሐኖስም ሐኖስም ብቻ የተሸከመ እንዲያው ሊቃውንቱ ምንድን የሚሉት ይሄ ሐኖስ የሚባለው ውሃ የእግዚአብሔር የቁጣው ምሳሌ ነው፣ ነው የሚሉት የቁጣው ምሳሌ ነው። ይሄ ባዶ ሰማይ የሆነ ሰው ግን የእግዚአብሔር ፍቅር የሌለው የድንግል ማርያም ፍቅር የሌለው የቅዱሳን ፍቅር የሌለው ሰው ግን ባዶ ሰማይ ነው። የሚሸከመውም ሐኖስን ብቻ ነው። ይሄ ሰማይ ፀሐይ፣ ጨረቃ፣ ከዋክብት እስኪፈጠሩበት ድረስ ሐኖስን ብቻ ያንን የሚያስፈራራውን ውሃ ብቻ ተሸክሞ እንደነበረ እግዚአብሔርን የማይወድ እናትን የማይወድ ቤተክርስቲያንን የማይወድ ቅዱሳንን የማይወድ ሰው የእግዚአብሔርን ቁጣ ብቻ ተሸክሞ የሚኖር ሰው ማለት ነው። ይሄ ለመቅሰፍት የታጨ ራሱን ለመቅሰፍት ያዘጋጀና ያጨ ሰው ማለት ይሄ ነው።